እነሱ ይረዱ እኛ ባርከን እንበላለን። እነሱ ይረዱ እኛ ባርከን እንበላለን። በስጋ ባንፈስክስ በስጋ ባንፈስክስ፣ ቅዳሜ ከአስራ ሁለት ሰዓት በኋላ ቢያርዱት ዋጋዬ ስንት ነው ካልክ፣ ሰላም ለእናንተ ይሁን ሰላም ለናንተ ይሁን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የግእዝ ሚዲያ ቤተሰቦች እንዴት ሰንብታችኋል? እንኳን አደረሳችሁ። አረ እንኳን አደረሳችሁ፣ እንኳን አብሮ አደረሰን ይባላል። እኔ ዲያቆና በሜሌክ ነኝ። ሰሞኑን ህማማትን እንግዲህ በእንዲህ አይነት መልክ ቆንጆ አድርገን ወደ እናንተ ይዘንድላችሁ መተን ሁላችሁም ተሳትፋችሁ ቆንጆ የሆነ በረከት እንዳገኛችሁ ባለሙሉ ተስፋ ነን። ዛሬ ደግሞ የተዘገጃጁትን ቪዲዮዎች ቅዳም ስዑርን ጭምር ይዘን በዛሬው ዕለት ተገኝተናል፣ ወደ እናንተ ማለት ነው። እንግዲህ ዛሬ ይህን ቀን እግዚአብሔር ስለሰጠን በእውነት የተመሰገነ ይሁን። ምክንያቱም ብዙ ምሳሌዎች ያሉትን በጭንቅላታችን በግንባራችን ላይ የምናስረውን ይህንን ቀጤማ አስረን በፊት ለፊታችሁ እንድንመጣ ይኸው እግዚአብሔር ፈቅዶ ከእናንተ ጋር ዳግም ተገናኘን። እግዚአብሔር ክብሩን ሁሉ ይውሰድ፣ እኛ ክብር የለንም። ክብር ካለንም ነው እንዲች መታበይ ናት። እግዚአብሔር ክብሩን ሁሉ ይውሰድ ማለት ትክክል አይደለም። ምክንያቱም ምንም አይነት ክብር ስለሌለን ማለት ነው እኛ። እና እንኳን አደረሳችሁ ደስ አይልም? ደስ የሚል ቀን ነው አለን። በቃ አለቀ፣ በቃ አለቀ። አረብ በቃ ሄደ። ስግደት አለቀ ማለት ነው። ያቺ ሰይጣን ተቀጠቀጠች። በጣም ነው የሚገርም። በደንብ አድርጌ አሳያችኋለሁ። እሱንም በደንብ አድርጌ ትንሽ ላሳያችሁ እንደ ዲያብሎስ ተመታ በመስቀሌ፣ ዲያብሎስ ተመታ በመስቀሌ፣ ዲያብሎስ ተመታ በመስቀሌ። በእውነት እልል ልንል ይገባል። እኛ የክርስቶስ ልጆች የአዳም ዘር ትውልዶች ነን አይደል? በትላንትናው ዕለት ቤተክርስቲያን ቅድስት ተብላ የምትጠራው ይቺ ሀገራችን በሰማይ ነው ብላ የምታስተምረን ክርስቶስን እንደተመረመረ ነግራን፣ ዲያብሎስን ደግሞ እንደታሰረ አስረድታናለች። በንፋስ አውታር ሰቅዞ ይዞ ሰው ይሁን አምላክ ይሁን ግራ ሲያጋባው ኖሮ ክርስቶስ ወደ ሲኦል ሄዶ ነፍሳትን በሙሉ ጠራርጎ የወጣበት ዕለት እቺ ቅዳሜ ደግሞ የሚገርማችሁ ስለ ሁለት ነገር እረፍትናት ትባላለች። አንደኛው ክርስቶስ በሰማይ ሆኖ ሥላሴ ስሉስ ቅዱስ ማለት ነው ቅድስት ሥላሴ የሰው ልጆችን በመፍጠር ሀያ ሁለቱ ፍጥረታትን ስነ ፍጥረትን በመፍጠር ቆይተው ቆይቶ ቅዳሜ ዕለት ያረፈበት ዕለት ናት። ምን ይቺ ቅዳሜ የሚገርማችሁና የሚደንቀው ክርስቶስ በምድር እረፍተ ሞቱ ወይም ደግሞ ስጋው አረፎ በከርሰ መቃብር ውስጥ ያረፈባት ቀን ናት። እጅግ የምትገርም ቀን አይደል? በሰማይም በምድርም የታረፈባት ዕለት ቅዳም ስዑር ተብላ የምትከበረው ይች ዛሬ በአመት አንድ ቀን ነው። እሺ። የምትጾመው በአመት አንድ ቀን ትጾማለች። እና ለዛሬዋቷ ለዚች ቀን ያደረሰን እግዚአብሔር የተመሰገነ ይሁን። ብዙ እንዳልላችሁ እስኪ ቆይ ወደ ተዘገጃጁላችሁ ቆንጆ ቆንጆ መርሃግብሮች ላሳያችሁ። ያ ትላንት የሰራሁላችሁ የድሬዲዋው ከንቲባ የለም ምን እንዳደረገ እኔው በጣም ደስ ይላል። አንተ አንዳንዱ እንዴ ነው የሚዘግነው ከእሱ ላይ የሚዘግን እስኪመስል ድረስ ነው። ደስ ይላል ግን በጣም ደስ ብሎ ያየሁት እንደተናገረው አድርጓል። በቃ ቆንጆ ነው። ደስ ይላል። ቃሉን ጠብቆ ቤተ ክርስቲያን ቅድስት በመገኘት ይኸው ለሕዝበ ምዕመናኑ የተቀቀለ ንፍሮ፣ ዳቦ፣ ውሃ ሲሰጡ ነበር በዕለት ዓርብ እንደወጡ እና በእውነት እግዚአብሔር ይህንን መልካምና ቀና የሆነውን አሳብህን አይቶ ይሄ ቪዲዮ ይደርስክ ይሆናል ወደ ቅድስት ቤተክርስቲያን ይመልሰ። ምክንያቱም አንዲት ነፍስ ወደ ቤተክርስቲያን በመጣች ቁጥር በሰማይ ደስታ ሆነ ሰልፍም ሆነ ይላላረን መጽሐፋችን። እውነተኛ ይቷን ቀጥተኛ ይቱን ኦርቶዶክስ ተዋህዶ ቤተክርስቲያንን እንደው ትሳብ ፍቅሯ ጎትቶ ያምጣ ለማለት እወዳለሁ። በዚህ በእለት እንግዲህ በቅዳሜ ቀን አጭር ቪዲዮ ላሳያችሁ ነው። እርድ ስንት ሰዓት ማረድ አለብን? መቼም እንደዚህ አይነት ትምህርታዊ የሆነ ነገር ሲሆን እስክሮን የምታረጓት ነገር አለች አይደል? እስኪ ቆይ፣ ስንት ሰዓት ነው እናንተ ምታሳርዱት? ስንት ሰዓትስ ነው ታርዶ መበላት ያለበት? ከስንት ሰዓት ጀምሮ ነው? ቀጥ ለጥ ያለ ትክክለኛ የሆነ ነገር ልንገራችሁ። ቢያንስችን ነገር እንኳን ከዚህ ቪዲዮ አውቃችሁ ሂዱ። እስኪ ስማቸው እኝን መምህር በስጋ ባንፈስክስ፣ ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነ ብዙ ጊዜ ቅዳሜ ላይ መቼ ነው የሚታረደው የሚል ክርክር አለ። አሁን አሁን እንኳን እየቀረ ነው። የኑሮ ውድነቱ ይመስለኛል አሁን እና፣ ቀደም ሲል ያው ሰው ከበረቱም ከምኑም እየሳበ ስለሚያርድ ጥያቄዎቹ ይበዛሉ። እነዚህ የስጋ ጥያቄዎች ናቸው። ቤተክርስቲያን አልሰራቸውም። ይሄንም በዚህ ቀን ዶሮ ወረዱ፣ በዚህ ሰዓት ሲያልፍ ደግሞ በግረዱ አትልም። ምክንያቱም ለምንድ ነው ስርዓቱ የነፍስ ስርዓት አይደለም። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነህ። ግን ደግሞ ስርዓቱ ሌሊት ስለሆነ የቅዳሴው ስነስርዓት ሌሊት ስለሆነ ሁሉ ነገር ተዘጋጅቶ መጠበቅ ስላለበት እናቶች ብልሆች ናቸው፣ እና አንዳንዴ ወደ ቤተክርስቲያን ከመጣታቸው በፊት ነገሮችን በሙሉ አቀራርበው ሰራተው የሚመጡ አሉ። ጥንቆች ናቸው። አሁን ላይ ያሉ ሴቶቻችን ይህንን ያደርጋሉ ማለት ገባሩ። ለምሳሌ አንድ በጣም ቺፍ የሆነ መካኒክ፣ በጣም ማሹ የሆነ መካኒክ አንድን መኪና በድምፁ ያውቀዋል አቁመው ይልህና ይሄ ነገር እንትኑ ተበላሽቷል፣ ይላል ሲፈታ ያገኘዋል። በድምጽ ማለት ነው እኔ እናንተ የተሰጠን መኪና ዝም ብለን ልነዳን እንችላለን። በጣም ከሌላው ደግሞ መኪናው ከቆመ በኋላ ፈታቶ በግምት ሊያገኘው ይችላል። እናቶቻችን ውሰዳቸው ወጥ ሲሰሩ ሳይቀምሱት በሽታ ብቻ ጨው እንዳለውና እንደሌለው ያውቃሉ። አሁን የእኔ እናት ይሄንን ታደርጋለች። አሽተታ እንትን አንሶታል ጨምሪ ጥላታለች፣ በስቷል ጥላለች፣ በማሽተት ሶ እነዚህ ሰዎች አሁን ከተንሳይ በፊት ወጥ ቢሰሩ ለነዚህ ምንም ማለት አይደለም፣ ለመቅመስ አይገደዱ፣ ደንታቸው አይደለም እነሱ። አሁን ላይ ከሆነ ግን በጣም አሁን ላይ በጣም ከባድ ነው። እና ለማስማማት አንዳንድ አባቶች እንዳልኩ የስርዓት መጽሐፍ ላይ አልተጻፈ፣ ለማስማማት ግን ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። ይበላል ማለት አይደለም፣ ምክንያቱም ስለማይደርስላቸው ለማስፈሰግ ስለማይደርስላቸው። ለምሳሌ አሁን ጥሩ ትሬንድ አለ። በየሰንበት ትምህርት ቤቱ እና በየስብከተ ወንጌሉ ይህንን 55 ቀን የጾሙትን ነዳያን በቤተክርስቲያን ዙሪያ ያሉ ቤተሰብ የሌላቸውን በሰፈርም ያሉ ጾሙን መግደፍ የማይችሉትን ካህናትንም ሰብስቦ ማብላት ተለምዷል። ልክ ከቅዳሴ ውጭ እነዚህን ሰዎች ሌሊት 9 ሰዓት ላይ ለመመገብ ስንት ሰዓት ማዘጋጀት አለብኝ? ይሄ ህሊናም የሚፈርደው ነው። ስለዚህ ምንድን ነው መደረግ ያለበት ማለት ነው? ቅዳሜ ዕለት ማታ ላይ እርዱን ያርዳሉ። ደግሞ አንዳንድ ጊዜ ደግሞ ምን አይነት ነገር አለ፣ በስጋ ባንፈስክስ ሌሊት ላይ በእርጎ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ከዛ ጠዋት ላይ ሰራርተን፣ እኔ አለካም የሚል ሰው ሊገደድ አይችልም። ግን ደግሞ ዶሮ አርዶ ተጣጥቦ ወደ ቤተ ክርስቲያን ቢገባም ደግሞ ኃጢያተኛ ነን ሊባል አይችልም። ስለዚህ ምዕመናን እንደሚመቻቸው ሊያደርጉት ይችላሉ። ጾሙ ግን አልተፈታም። ከዚህ በተረፈ ግን ዘሎ በህማማት ውስጥ ማለት ነው የሆነ ለስጋ የሆነ ነገር በማዘጋጀት መጠመድ ግን ከቤተ ክርስቲያን አስተምሮ አንፃር አግባብ አይደለም። ይህን ጥያቄ ቤተ ክርስቲያን የዘለለች ለዚህ ነው አየህ ያስፈልገን ኖሮ ዶሮ ስታርዱ አንድ ሰዓት ላይ ረዱ፣ ሶስት ሰዓት ላይ ረዱ ትለን ነበር። የስርዓት መጽሐፋችን በጣም በሚገርም መልኩ ትንሳኤው ከተከበረ በኋላ በማለዳ ወይም ጠዋት ላይ ተሰብስበው የአንድነት ማዕድ ይመገቡ ይላል። ስለ ምግብ የሚነግረን እንኳን ከትንሳይ በኋላ ስለዚህ ይህንን እያንዳንዱ ሰው ከክርስትናው አንጻር ሊተገብረው የሚገባ ነው። ይህ የሚያስወግዝም ነገር አይደለም። ዲያቆን መምህር የምትኳበራ ቀለ ህይወትን ያሰማልን። ቆንጆ አድርገው ነው ስለ አመጋገባችን ስለ አፈታታችን የነገሩን። ትንሽ ደቂቃ ናት። ሶስት ደቂቃ ብትሆኑ ከዛ በላይ አይደለችም። የሰለቻችሁ እንዳይሆን ብዬ ነው። ስለዚህ ከ12 ሰዓት በኋላ ታርዶ ከዛ በኋላ እስከ ሌሊቱ ድረስ ያው ሴት እህቶቻችን፣ እናቶቻችን በደንብ ሰርታችሁ እንዲደርስ ነው። እና ደግሞ በተቻላችሁ አቅም ብጠሩኝ ጥሩ ነው። በዛውም ሰብስክራይብ ሊያደርጋችሁ ብጠሩኝ። ሌሊት ማንጋ ሴት ታሳ ብጠሩኝ ካላችሁ ደስ ይለኛል። ይመስ መቃጠሩኝ እና እንዴት መሰላችሁ፣ ምጠሩኝ እንድጠሩ እፈልጋለሁ። ይሄን እዚህ ላይ በደንብ ትኩረት አድርጎ የኔ ስልክ ቁጥር እዚህ ጋር በ0912 ነው። በዚህ ስልክ ቁጥር ብጠሩኝ በጣም ደስ ይለኛል። ለምንድነው ይሄን ስልክ ቁጥር ያስቀመጥኩላችሁ መሰላችሁ? አብረን እንድንፈታ በጣም ብዙ ካህናቶች አሉ ከኔ ጋር ያሉና ጾማቸውን አብረው ቢፈቱ ደስ ይለኛል። ይሄ ቪዲዮ ከተለቀቀበት ሰዓት ጀምሮ የምትችሉትን ያህል የምትችሉትን ያህል በየቤታችሁ መምጣት ስለማንችል ቢያንስ የዛችን ታክል ለካህናት ጾም ማስፈቻ ይሆን ዘንድ የመጨረሻ የቷ ሰዓት ላይ ነው የምንገኘው፣ እርዳታችሁን የምትችሉትን ያህል ብትረዱ መልካም ነው። ላለሁኝ 1178 8187 በዚህ የንግድ ባንክ አካውንት ላይ የምትችሉትን ያህል ሳንቲም ብታስገቡልን በኮሪደር ልማት አማካኝነት ቤታቸው የፈረሰ እንዲሁም ደግሞ ገዢውን መንግስት አትደግፉም በሚል መቼም ያው ይሄ አማራ ጠል የሆነ ወይ ካህን ጠል ኦርቶዶክስ ጠል የሆነ መንግስት ብዙ መፈናቀልና ችግር የደረሰባቸው ካህናቶች አሉ። ስለዚህ እንድናስፈታቸው መምህር አበራም እንዳሉት ምትኮ አበራም እንዳሉት ካህናትን ሰብሰብ አድርገን በአንድ ቤተክርስቲያን ጾም ብናስፈታቸው፣ ያለበለዛ ደግሞ እንደው የምንችለውን ያህል ሽንኩርትም፣ ዘይትም፣ ቂቤም ሊሆን ይችላል ዶሮውም የቻልን ያህል በቤታቸው እንድናደርስላቸው እንደው በእግዚአብሔር ስም ጠይቃቸዋለሁ። ወደ ቪዲዮዋችን እንመለስ። አቁሙ አቁሙ አቁሙ! ወደ ክብር ህልፍኝ ማደሪያዬን ከሰህ ካልጎደለ በረት ለአንዲት ባዶ ግልገል ምን አስተናነሰ? በአንዲት ድኩም ቀን ካንተ ለመሰወር እንደማልችል ባውቅም በፍረት አደጠቀኝ ምረት ጉልበቱ የድፍረቴን አቀም ተመልከተኝማ፣ ተመልከተኝ እስቲ። ክፋት እኮ ስም ቢፈልግ ኮርቶ በእኔ በተጠራ። ነውር እኮ ቤት ቢኖረው ሰውነቴ የሱ ስፍራ። ኃጢአት እኮ እናት ቢሻ ደማ ምጬ በወለድኩት። ክፋት እኮ መልከ ቢሆን ቁርጥ እሱን በመሰልኩት። በደል እኮ ትግል ቢሻ እኔ እኮ ነኝ ጦር ጉልበቱ። ዝሙት እኮ ውበት ቢሆን መልኬ ነበር ምልክቱ። ደግ አይደለህ ሁሉን ሸፋኝ ምን በገጽ ተገለጠ ሕይወቴን ምሕረት አቅፎት በቸርክንድህ ባመለጠ እንኳን ልትፈርድ በሸሸከው በመረሳት ዋጋ ቀለህ፣ እንደገና ለመከዳት ዛሬን በሬን ታንቋኳለህ። ዛሬም አለህ ዛሬም አለህ አትለየኝም ወይ? ምን ፍቅር ቢያስርህ ነው እንዳትጠየፈኝ? የጥፋቴ ፍሬ ካቆሰለኝ በላይ ትዕግስትህ ገረፈኝ። ጨለማ ቁስል የብቻለው ሙሾ ምደረድር እኔ ቢቸግረኝ እንጂ ልክ አልባ ፍቅርህን የመሸከም ወኔ እንጂማ እንኳንስ እንደኔ ላለ ነፍስ በርክሰት በረሃ ስምህን ተጠምቶ ለክብርህ ምስጋና ከመቅደስ ያደረስ መች ጠግባል ጠርቶ መጽናናቴ ሆይ የልጅነት ልቤን ትቢት አስኮብልሎት ከመንገድ ቢቀርም አንተ ግን አንተነህ ፍቅርህ አይቀየርም። በሌት ተንከራተው ከገፋሁት በረት በፍቅር የጠሩኝ ከጸጸቴ ገዝፈው መማር የቸኮሉት አይኖች ሰበሩኝ። በገፋሁት ልኬት በጠፋሁት መጠን እየተከተለ ላይተወኝ ምን ፍቅር ላይረሳኝ ምን ስስት ከእግሮች የተሳለ በዚህ ሁሉ መጠን መጎንበስ ልብህን ያላደነደነው፣ በዚህ ሁሉ ልኬት መገፋት ክብርህን ያልተፈታተነው፣ በዚህ ሁሉ ስሌት መፈለግ ተስፋህን ያላመነመነው ዛሬም ከበራፌ አምነህ የምታንኳኳኝ እንዴት ብትወደኝ ነው። የህሊና ግጥም ይመስለኛል። የህሊና መሰለኝ የምትባለው አይደል? ቆንጆ አድርጋ ሪያክት አድርጋበታለች። አንድ ነገር ልንገራችሁ። ቃለት ያሰማልን ለእርሷ ለታችንም እናመሰግናለን። እስኪ የሆነ ጥያቄ ልጠየቃችሁ እና መልሱን ራሳችሁ ናችሁ የምትመልሱት ለራሳችሁ ምን አይነት ትልቅ ችግር ውስጥ ገብታችሁ ታውቃላችሁ? ማለት ምን ያህል አስቀያሚ ህይወት ውስጥ ሆናችሁ ታውቃላችሁ? በደንብ ይሄንን ለራሳችሁ ደጋግማችሁ ጠይቁት። እስኪ በምን ያህል ልክ ምን ድረስ ሄዳችኋል? ቅማችሁ ታውቃላችሁ? ጠጥታችሁ ታውቃላችሁ? እሺ በጣም ረዥም ጊዜ ዝሙተኛ ሆናችሁ ታውቃላችሁ? እሺ ሰው ገላችሁ ታውቃላችሁ? እሺ ሌላም ሌላም የምታውቁትን እስኪ የምታውቁት ድረስ ሂዱ፣ ሂዱ። በቃ ሂዱ፣ እዛ ጋ ሂዱ። የሆነ ሰው በድላችኋል፣ አስቀይማችኋል። የሆነ ሰው ሂዱ፣ በደንብ ሂዱ ደረሱ ተይቀራል አሁን በቃ የመጨረሻችሁ ጋር በጣም አሪፍ ደረሳችሁ። እሱን ነገር ያወቃችሁት ያጠፋችሁት ከሱና እሱ እሱ አሁን ትዝ ካላችሁ ከዚህ ኃጢያት እዛ ጋር ከደረሳችሁበት ካደረጋችሁት በጣም ክፉ ነገር እና ዓርብ ዕለት ትላንትና ክርስቶስ ከተሰቀለው ፍቅር የትኛው ነው ይበልጥ? ለልባችሁ በደንብ አድርጋችሁ ንገሩት። ይሄን ነገር ደጋግማችሁ ንገሩት። ደጋግማችሁ እርሱ እኮ እንደ ሰው አይደለም ብላለች። አደለ ታች ልክ ስትጀምር እንኳን እንዲ አንቺ ምትሳለም ያለች ሲላል ክርስቶስ እኮ እንደ ሰው አይደለም፣ እግዚአብሔር እንደ ሰው አይደለም። እሺ፣ ይህንን ከልቦናችሁ በጣም ልታስገቡት ይገባል፣ በጣም ልታስገቡት ይገባል። ምክንያት ምክንያት የእሱ ፍቅር እኛ ካደረግነው ከማንኛውም ነገር ስለሚበልጥ ከፍቅር የሚበልጥ ክፉ ደግሞ የለም። የሚገርማችሁ ምንም አይነት ክፋት ከፍቅር አይበልጥ ቃሌዎት ያሰማልን ለማለት ነው። ቆንጆ አርጋ ስለነገረችን እናመሰግናለን እ የኛ ዋጋችን ወይ ደግሞ የእኛ ልካችን የኃጢአታችን ብዛት ከፍቅሩ በምን ያህል ልክ ነው? አስተካክለ ነው ወይ ያስበልጠ ነው? ከክርስቶስ በጣም ልንርቅ የምንችለው ምንም ያህል ልክ እኮ የለውም። ቆይማ የእኛ ዋጋችን ስንት እንደሆነ ልንገራችሁ ስላአንተ የቆሰለውን የጉስን ገደል ኖ ማመለክትህ ዋጋ እሱ ነው ምን መግዢ አለው ታዲያ ዋጋ ጎበዝ እንዴ ዓለሙ እንግዲያውስ ወደ ብርሃናት ጌታ ዘወር ስላላልክ ሱስ ውስጥ ካለ እውነት ነው ይጨልምብሃል። ይህቺን ዓለም ላይ ከተጣበት እውነት ነው ይጨልምብሃል። እሱ ሲሄድ ዝና አድናቆት ላይ ከተኛሽ እውነት ነው ይጨልምብሻል ብሻል እሱን ታጣሽ። ወደ ብርሃናት ጌታ ዞር ካላችሁ ግን ይበራላችኋል። አያችሁ ምን ልንል ነው የፈለግነው? ወደ ብርሃናት ጌታ ፊታችንን መለስ ካደረግን በቃ ይህ ነው ነው ስለዚህ እግዚአብሔር የተመሰገነ ይሆን እንድንመለስም እንዲህ ያሉ መምህራንን ሰጥቶ እግዚአብሔር መንገዳችንን እንድናስተካክል ስላደረገን ክብርና ምስጋና ይግባረን ለመምህር እዮ ቢመኑ ቃለ ህይወትን ያሰማልን ትላንትና ምን ነበረ ስቅለት አይደል ስቅለተ ክርስቶስ እንግዲህ ምንድን ነው እቺ ከኋላ ከኋላ የተከተለች ኮፒ ፔስት የምታደርገ ሃይማኖት አለች አይደለም እንደው ዝም ብሎ መኪና ውስጥ ሆኖ ቀርጾ ይመስለኛል። እንግዲህ በቴሌግራም የላከልኝን ልጅ የአንዱን ቪዲዮ ላሳያችሁ። አይነጠውም እናንተ እንደዚያ ነገሮች ሳይ ስለሚያስቀኝም ጭምር ነው። በማን ቁጥር ቆጥረው በማን ልክ ሰፍረው ትላንት ክርስቶስ የተሰቀለበት ቀን ነው ብለው አውጀው በራሳቸው መርጦ አምላኪ የሆነ ብቻ ልቦና አይስጣችሁ በእውነት አሁንማ ቅድስት ቤተክርስቲያን ልጆቿ ያፈራቻቸው ልጆቿ ስርዓቷን ሕጓን እያስከበሩልን ነው። ወደዚህኛው መተው ደግሞ አቆሙ ብለው እስኪ የሚያጉቷቸው ድረስ በእውነት በጣም የሚገርም ነውእና እስኪ እውነተኛ የቷን እና ቀጥተኛ የቷ ኦርቶዶክስ ተዋህዶ ቤተክርስቲያንን ምክንያቶቿን እያየን ለምን እንዲህ ታደርጋለች የሚለውን ብናይ መልካም ነው ብዬ አስባለሁ እንጂ እንዲህ በዚህ ልክ ሊሆን አይገባ። አንዳንድ ጥያቄዎች አሉ የሚነሱ ከዚህ ከጾም ጋር ከእርድ ጋር የተያያዙ። ስለዚህ እነዚህን ነገሮች ቆንጆ አድርጎ የመለሰልን ይመስለኛል የተረዳንበት ነገር ያለ ይመስለኛል። በምህር ዲያቆን ኖኅ ኃይሌ እና የመጨረሻ ቪዲዮ ናት። ጨርሽ እንከታተል። እነሱ ይረዱ እኛ ባርከን እንበላለን። ከእርድ ጋር የተገናኘው ሀሳብ ምንድን ነው? ብዙ ጊዜ ከኛ ቤተ እምነት ውጭ ያሉ እርዶችን በአጋጣሚ ብንበላ በወዳጅነት በመንደር በአካባቢ እንደዚህ ያሉ ነገሮች ምን ሊያስከትል ይችላሉ? ከቤተክርስቲያን ትምህርት አንጻር ተገቢ ነው ተገቢ አይደለም የሚለው አንድ፣ ሁለተኛ ደግሞ ብንበላስ ደግሞ ከእርክሰት ከምን ጋር ተያይዞ የሚመጡ ሀሳቦች ይኖራሉ እና ከእኛ ቤተ እምነት ውጭ ያሉ እርድን በተመለከተ የቤተክርስቲያን ትምህርትና እይታ ምንድን ነው? ያው ቄራ ስለሆነ ሰፈሬ። ጥሩ ጥያቄ ነው። በቀጥታ ለእኔ የሚሆን ነው ነገሩ። ከመጽሐፍ ቅዱስ የተነሳ ነው በነገራችን ላይ ስጋ በሌሎች የታረደ አንበላም የሚለው ያው የቅዱስ ገብርኤል ልጆች ስለሆናችሁ ሰለስቱ ደቂቅ በደንብ ነግረዋቸዋል። አይደለ? ሰለስቱ ደቂቅ ባቢሎን ተግዘው ሄደው ጥሩ ምግብ ከበሉና ኑሮ ከተስማማቸው ሀገራቸውን ይረሳሉ በሚል ተስፋ ንጉሱ በጥሩ መጋቢዎች፣ ቀላቢዎች እንዲበሉ አድርጎ ነበረ። በዶርም ነው የሚማሩት። ልክ የኮሌጅ ዩኒቨርሲቲ ላይፍ ነው እየኖሩ የነበረው እና ከዛ አመፁ። አመፁ ብን ብለው ምግብ ይስተካከል ብለው፣ እኛ የምናውቀው ምግብ ይስተካከል ታውቃላችሁ። ያው የዶርም ምግብ የካፌ ምግብ ታቁታላችሁ። እነሱ ግን ምግቡ ኳሊቲው ይቀንስ ብለው ነው ለምንድነው? ይበሉ የነበረው እየታረደ ጮማ ነበር የሚቆርጡት፣ ጠጅ ነበር የሚጠጡት። ስለዚህ ይህን እየበላን እየጠጣን በዛ ምግብ ራሳቸውን እንዳያረግሱ ዳንኤል እንዳለው ማለት ነው ራሳቸውን እንዳያረግሱና አገራቸውን እንዳይረሱ ማንነታቸውን እንዳይረሱ ጠየቁት ማለት ነው አሳላፊውን። ይህን ጊዜ ቀናት ቆረጠላቸውና እስከዚህ ቀን ድረስ ሞክረን ጥሬውን ብቻ እንብላ እና ከዛ በኋላ ከከሳን ከሰው ጋር አብረን እንበላለን፣ አሉት። እንደምታውቁት ሆነላቸው፣ አምሮባቸው ታዩ ይላል አይደል። የሚበሉት ጥሬ የባቢሎን ነው አይደለም። አሁን ጥያቄው ሰለስቱ ደቂቅ ይበሉት የነበረው የሚቆረጥሙት ጥሬ ከእስራኤል እየመጣ ነው ወይስ ከባቢሎን ነው? አንበላም ያሉት በሬስ የባቢሎን ነው የእስራኤል ነው? ሁለቱም የባቢሎን ነው። የባቢሎንን ጥሬ መብላታቸው አያረክሰንም ለምን አሉና እንስሳቱን ግን ለምን ተጸየፉ ከተባለ እንስሳቱ ሲታረዱ በጣዖታት ስም ነው የሚታረዱት። ማለት ደም በሚፈስ ሰዓት መስዋዕት ሆነው እንደ መቅረብ ስለሆነ ያንን ነው የተጸየፉት። በዛ ምክንያት እኛም ስመ እግዚአብሔር ተጠርቶ ጸሎት ተደርጎ ከሚታረድ በስላሴ ስም ከታረደ ውጭ አንበላም። ስጋው የተለየ ስለሆነ ምናምን አንዳንድ ሰው ሲያጋንን እኔ ሽታው ራሱ ደስ አይለኝም እና ይላል። ምንም ይህ ውሸት ነው። እንደዚህም አታጋኑ ማለት። ይሄ ቀድመን ውስጣችን ያለው ፕሪጁዲስ ነው እንጂ ስጋው አንድ ነው። ስጋ ነው፣ እግዚአብሔር ነው የፈጠረው። ነገር ግን የሚባረክበት መንገድ የሚታረድበት መንገድ በጣዖታት ስም የታረደ እንደማለት አድርገን ስለምናየው አንበላም። ስጋን ለይቶ መከልከል ግን የመጣው ከትንቢተ ዳንኤል ምዕራፍ ሶስት ነው። በነገራችን ላይ ትርጓሜያችን ላይ ይሄ ቃል በቃል አለ። አሁን ትንቢተ ዳንኤል ትርጓሜ ታትሟል፣ ታገኙታላችሁ። ሰለስቱ ደቂቅ የባቢሎንን ስጋ አይበሉም ነበረ፣ ሌላውን ግን ይበሉ ነበረ። ስለዚህ በጣዖት ስም የታረደ ነው ከዚያ ባሻገር ግን አንዳንድ አስጨናቂ ጊዜ አለ ለምሳሌ በሀገራችን ታሪክ ረሃብ ተከስቶ የነበረበት ዘመናት አለ እና ክርስቲያኖቹም ሙስሊሞቹም አንድ ላይ ተርበው የሚታረደው ነገር አንድ ነው እና እንደዚህ አይነት ነገር ሲከሰት ምን መደረግ ይችላል የሚለውን የቦሩ ሜዳው ታላቁ ሊቅ በረከታቸው የደርብንና መምራ ካለወልድ መምራ ካለወልድ ለዚህ የሰጡት ምላሽ በጣም ለሁል ጊዜም ያው መምራ ካለወልድ ብዙ አንድምታችን ላይ ያሉ አንዳንድ ለየት ያሉ ሀሳቦች፣ ማብራሪያዎች የእሳቸው አሉ። ልክ ያሁን የምስጢረ ስላሴን ከጣት ጋር አመሳስሎ ያስተማሩበት በእግዚአብሔር ጣት ምናም እንደዚህ አይነት እና እሳቸው ምንድን ነው የተናገሩት? እነሱ ይረዱ እኛ ባርከን እንበላለን ብለዋል። እየሰማችሁ ነው። እነሱ ምን ይበሉ ይረዱት፣ እኛ ባርከን እንበላለን ብለዋል። ይሄ ባርኮ መብላት የሚለው አስተሳሰብ እንደዚህ አይነት ኤክሰፕሽናል በሆነ ጊዜ ይሆናል። ግን እየተጸየፈ እየተጠራጠረ ሰው እንዲበላ አይታዘዝም። መነሻው ግን መጽሐፍ ቅዱሳዊ ነው። ሰው ከህሊና አንጻር እውቀት ራሱ ኖሮት ምን ችግር አለው ብለህ ራሱ እንድትናገር መጽሐፍ ቅዱስ አይፈቅድልህም። በአንተ እውቀት የተነሳ ወንድም ለምን ይሰናከላል ብሎ ቅዱስ ጳውሎስ ስለዚህ ጉዳይ ስለ እንዲህ አይነት ለጣዖት የተሰዋውን ስለ መብላት ባወራበት አንቀጽ ነው ክርስቶስ የሞተለት ወንድም በአንተ እውቀት ምክንያት ለምን ይሰናከላል? ይላል። ስለዚህ ምናልባት አሁን አንዳንድ አገር ላይ ሆኖ ባርኬ ብበላ ችግር የለውም የሚል ሰው ሌላው ወንድሙ ይሄ ነገር የሚከብደው ከሆነ ወንድሜ የሚያሰናክለው ከሆነ እኔ ለዘላለም ስጋ አልበላም እስከ ማለት አድርሶታል ቅዱስ ጳውሎስን እና ከዛ ውጭ ግን በጠቅላላው የተጠየቀው ጥያቄ መጽሐፍ ቅዱሳዊ መሰረቱ ትንቢተ ዳንኤል ምዕራፍ ሶስት ነው በጣም አስጨናቂ ጊዜ ኖሮ ባርኮ መብላት ይቻላል። እየተጠራጠረ ግን መብላት አይችልም ማለት ነው። ለመምህር ዲያቆን ሄኖክ ኃይሌ በመጀመሪያ ቃል ሕይወትን ያሰማልን ቆንጆ አድርጎ ነው የነገረን ብዬ አስባለሁኝ። እኔ ግን ይችን ነገር ስሰማት እንደውም ወደ ምን ላመጣው ፈለግኩ መሰላችሁ? በተሻለ ወይ እኔ የታየኝ ደግሞ ይሄንን ነው። በአውሮፓ፣ በአረብ ሀገር፣ በተለያየ ቦታ የምትኖሩ ኢትዮጵያውያን እና ኢትዮጵያውያት ብዙ ሰዎች አላቸው። በሰው ቤት በማዳም ጋር ሆናችሁ ይሄ ማዳም ቅመምና የምትባሉት ማለት ነው፣ ስለ እናንተ የተነገረ እስኪመስለኝ ድረስ ነው ይሄ ወንጌል አሁን የሰማሁት ማለት ነው። እነሱ ይረዱ ሁሉም እኛ ባርከን እንበላለን። በቃ አያችሁ። ስለዚህ እነሱ እዛ ያለው ነገር መቼም ቢሆን መቼም ቢሆን በስመ አብ ወልድ መንፈስ ቅዱስ ተብሎ ተባርኮ አይደለም የሚታረደው፣ አይደል ሚሉትን ብለው ነው አለው። አክበሪ በሉ ምናምን አይዶን ነው ብቻ ላቅም ሊሉ እንደሚችሉ ብቻ ሚሉትን ብለው ይረዱት። ግን እናንተስ ባርካችሁ ብሉ ይሄ ለእናንተ የተነገረ እስኪመስለኝ ድረስ ተሰምቶኛል በእውነት ስለዚህ ምንድነው ልናደርግ የሚገባው በችግር ጊዜ የማይቻልበት ሁሉም አማሌቃውያን ሁሉም ካህዲዎች ሲሆነው ስናገኝ እኛ ግን በረሃብ ምክንያት እንዳንሞት እነሱ ይረዱ እኛ የተሰጠንን ድርሻችንን ምን እናደርጋለን ባርከን እንበላለን ማለት ከዛ ጋር እንደተገናኘ ነው የተሰማኝና በአረብ ሀገር ያላችሁ በብዛት በሊባኖስ ያው በዛው አረቡን ክልል ያላችሁ ሰዎች ማለት ነው። በዱባይ የምትኖሩ አለቆቻችሁ በፈለጉት ስም ይሰዉ ይረዱ፣ ግን እናንተ የሚደርሳችሁን ድርሻችሁን በእግዚአብሔር ስም አማትባችሁ ባርካችሁ ብሉ። ያው ቀን እስኪያልፍ ድረስ አይደል እያለፈ ያለው ይሄ ነገር። እስከዛ ድረስ ሆኑ ላለው ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ላዳም ሰላም። እዚህ ከሆነ ፍስሀዋ ሰላም። ይህች ቀን እንግዲህ ይህ ሰላምታ በዛሬው ዕለት አይባልም ከሌሊቱ ስድስት ሰዓት ጀምሮ ወተንሥአ እግዚአብሔር ከመዘነቅ እምንዋሙ ከእንቅልፉ እንደተኛ ሰው እንደሚነሳ ተነሳ ክርስቶስ ብሎ ብላ ቅድስት ቤተክርስቲያን አዋጅ እስከምትነግርበት ሰዓት ድረስ እንዲሁም ደግሞ ሥርዓተ ቅዳሴ እስኪያልቅበት ሰዓት ድረስ አይባልም። ለዛ ነው ያለፍኳችሁ። አሁን ይሄ ቪዲዮ እየተሰራ ያለውና ወደ እናንተ ሲደርስ ዛሬ ቅዳሜ ስለሆነ ማለት ነውና በበነገተው መርሃ ግብር እሁድ ነው። እሁድ እሁድ አንሰራም፣ እሁድን ሰንበትን እናከብራለን ብለን እሁድ እሁድ አንሰራም። እንግዲህ ወደ እናንተ አድርሻ የላችሁ አላውቅም፣ በሰንበት ቀን ነገር ግን ነገር ግን ሰኞ ዕለት እንገናኛለን። ያኔ ክርስቶስ ተንሥአ እሙታን በአብይ አይሉ ስልጣን የሚለውን ሰላምታ ወደ እናንተ አደርሳለሁ። ተዘገጃጅተው የቀረቡላችሁ ቪዲዮዎች እነዚህ ናቸው። እነዚህ ናቸው። እነዚህን ቪዲዮዎች ወደ እናንተ ዛሬ አቀረብኩላችሁ። እኔ ዲያቆና ሚሊክ በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያ ሃይማኖታችን ኦርቶዶክስ ተዋህዶ ቤተክርስቲያንን ዕቅፍ ድግፍ አድርጎ መሃሏን ገነት ዳሯን እሳት አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ቸር ሰንብት። ቻው።